ነው የለም፣ አይደለም እንደ ጀባ ጀባ የሚጫወታል ነው። እንደምታዩት የባሰ እንዲያስፈራ ተደርጎ እንደ ጀባ የሚጫወታል እንግዲህ። ታን እንግዲህ ነው እንደሚያደርገን እናያለን ማለት ነው። ከተማውን ከላይ ሆነ እንዲያየ ነው ላይ ድረስ እንወጣለን። ያንዳንዱን እራሱን ራሱን የቻለ ብዙ ክፍሎች ነው ያሉት። በጣም ብዙ ናቸው። ምን ያሁን ያለሁት አንዱ ክፍል ውስጥ ለብቻዬን ነኝ ማለት ነው። ሌላውን ክፍል ብዙ ሰው ነው የሚይዘው። እንደምታዩት በአብዛኛው ባዶ ነው። ሰዓቱ ሊሆን ይችላል። ምን ያህል ርቀት እንዳለን ለማየት እዛ መኪኖችን ስትመለከቱ ልክ ከፕሌን ውስጥ ሆናችሁ እንደምታዩት ያክል ሊቀርብ ሊያርፍ ሲቃረብ እንደምታዩት አይነት ነው የምታዩት ማለት ነው።